ይቅርታ ሌላ ቦታ የተጣላሽውን ሰው እኔ ቤት መጥተሽ ለተሳደ ቤት ጂምቢ የሚው ታደረኳል። ከዛ በውስጥ መጣችና ስንት የምን ሀጆችን ግድ ኪታብ ቀርታለች እኮ። አንቺ ማን እኔ ማን እንደሆንኩ አታውቂም ብላለች። እስኪ ሀዩ እኔ አው አማርኛ ያስቸግረኛል ወላሂ ነው። ምንሽ አማርኛ ያስቸግረኛል፣ መተው እኔ ብዙ ነገር ወላሂ ላዝም ነበር። ደግሞ የሚገርምሽ በፊት ሰው ጋር ስትሰዳድብ እዛ እንትን አድሚን ነበርኩኝና እሷ ሚውት አድርጌ በውስጥ ገባሁና አፎ በይኝ፣ ሚዲያ ላይ ተነጋግራችሁ ሰው ከሚሰበሰብ እሷ ዝም በይ ብላ ታትሰማኝምና አንቺ ሚውት ያደረኩሽ አውቄ ነው። በጣም ጥሩ ግሩፕ። ከዛ ሰደበችኝ። ስራዬ ስለሆነ ምንም አላልኩም። ወላሂ ምንም ቂም አልያዝኩባትም። ከዛም በኋላ ደግሞ እኔ ቤት መታስ ተሳደም ነው ታደርከታል። እንደውም አንድ ጊዜ ሰው እልክ። ቆይ እስኪ ወንድማችን ያወራል። እኔ ብዙ ጊዜ አከብርሃለሁ። ወላሂ ብዙ ጊዜ የምትለኝ ነገር እሰማሃለሁ። ተይ ስትለኝ እተውሃለሁ። ግን እኔ ደግሞ አንዳንዴ በሰው ያኔ ሰው ስልሽ ተይ፣ ያኔ ስትይው የሰው ልጅ ብዙ ጊዜ ሊያወራ ነው

እ ልጅ አታውቅም ስለሆነብኝ የወሎ ልጅ ነሽ። እንደ አንቺ ባለ ከታችስ አዳማጭ የመቼ አማርኛ ነው? ግማሽ ወሎ የት አካባቢ ባለ እስኪ እንገሪኝ። እኔ ሁሉም ሀገሬን ኢትዮጵያ፣ የትም ተወለድ ምናምን እየተወሰነ እዛ እዛ፣ ደግሞ ታውቂያለሽ አሁን የምንላቸው ሰዎች ሰባ አምስት ፐርሰንት

አይ ግን ዘሜን አታስገቢውም። ቀትሰለሀርቲ አማርኛዎች ይከብዳሉ ጥሩ አይደለም። አንድ ላው እና ምንድን ነው ያናድዳል። የሚሰሩት ተግባር ሽርክ ይሰራሉ። በአደባባይ የማይሰሩት ነገር የለም። እሺ፣ አንድ ጥያቄ እብራሂም እብራሂም ምን ብለው ነው ከአባታቸው ጋራ እስኪ አንተ መልስ። አባታቸው አይደል ታታ አብዱ ሸይጣን ብለው ነው። በቃ አለቃ እዩቹ ሙቁ ሸይጣን ነው እያመለ እኔን አምልኩኝ ማለት እኮ በቃ፣ ከአላህ ውጪ የሆነ ነገር እነሱ አሁን ከአላህ ውጪ ሱጁድ ነን ይውረዱልኝ። መውሊድ አሁን አላህ ራሱ አልፈቀደም ነቢያችን ሱሉ አልፈቀደም። ይውረዱልኝ ብለዋል። ታዲያ አንድ ሰው አንድ ሰው የነቢያችን ሱና የተከተለ ከሆነ ይሄ ነገር አይፈቀድም። ታውቃለህ፣ አንድ ጊዜ እንደ ታሪክ ነበር የፓኪስታን መንግስት፣ የህንዲያ መንግስት ለአንድ ለዋናው መንግስቱ ሱጁድ ሲወርድለት የፓኪስታኑ ምንድነው ያለው? እኔ አልወርድልህም፣ እኛ ሙስሊሞች ለሰው ልጅ አንወርድም ነው ያለው። ይሄ ሁሉም ነገር ሲያውቅ ሴት ልጅ እሷም አጀነቢ ሄዳ ሱጁድ ስትወርድላቸው ይሄ ነገር አይፈቀድም። ልንም ሲጀመር ሴትና ወንድ የት ቦታ ነው አንድ ላይ እግራቸውና ጀርባቸው እየተጠ፣ ምን ማለት ነው? አቅፋ ሰላም ብላቸው ምናምን አላየሽም አለ ሌላም ቪዲዮ